ሰበር ዜና ጥቅምት 24። ጤና ይስጥልኝ አድማጅ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር በነበረ የካቢኔ ስብሰባ አረጋ ከበደ የብልጽግናዋ ንግስት ሲል የጠራት ሴት የካቢኔ አባል ባለስልጣን የእንሳሮ አስተዳደር ባለስልጣን በፋኖ ተማረከች። የፋኖ ኃይሎች ከኮማንዶ ከአገዛዙ የኮማንዶ ጦር እጅ ፈልቅቀው የማረኳት ይህች ባለስልጣን አልዋን ሰጥታለች። በቪዲዮም እናስመለክታችኋለን። ይህ በእንዲህ እንዳለ በአማራ ክልል በበርካታ ቦታዎች ከባድ ውጊያ እየተደረገ ሲሆን በጎንደርና ወሎ ከባድ የተባለ ትንቅንቅ እየተደረገ ነው። የፋኖ ኃይሎች አገዛዙን ካምፕ ጥሰው በመግባት በወሎ መብረቃ የጥቃት ፈጽመዋል። በርካቶች ሙትና ቁስለኛ ሆነዋል። የብልጽግና ጀኔራሎች እባካችሁ ልጆቻችሁን ወደ ቤት ተመለሱ በሏቸው በሚል የአማራ አባቶች እግር ላይ ወድቀዋል። ዝርዝር ይዘ በታል ወዲህ ደግሞ በጎንደር ላስጨራሽ ከባድ ጦርነት እየተደረገ ነው፣ እና ይቀመሴ የሚያቆማቸው ጠፍቷል። ሶስት የኮንክሪት ምሽጎችም ተደርምሰዋል። የፋኖ ኃይሎች ሙትና ቁስለኛውን ለቀባሪ እስኪያስቸግር የብልጽግናን ጦር ከጦር መሪው እስከ ተራ ወታደር አራክፈውታል። በጎንደር በበርካታ ቦታዎች ከባድ ውጊያ ሲደረግ የአገዛዝ ወታደር የሚጠቀምበት ሁለት ቆራልና አንድ አምፖላንስ በፋኖ ከጥቅም ውጭም ሆነዋል።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 ከኮረኔል ጣሂር እስከ ጀነራል ጣሂር ከኮረኔል ካሳ ደምሌ እስከ ጀነራል ካሳ ደምሌ ለሁለት ዓመት ከስድስት ወራቶች እባካችሁ ልጆቻችሁን ግቡ በሏቸው የሚል የአገዛዙ ተማጽኖ ዛሬም በተለያዩ ከተሞች የስብሰባ አዳራሾች ተጠናክሮ ቀጥሏል። የብልጽግና ጀነራሎች ከኮረኔልነት ተነስተው አሁን ጀነራል እስከሆኑበት ጊዜ ድረስ እባካችሁ ልጆቻችሁን ግቡ በሏቸው እያሉ ነው። የቀድሞ ምስራቅ አማራ ፋኖ የአሁኑ ምንሊክ እዝ የህልውና ትግሉን ከጀመረበት ሚያዝያ 1 2015 ዓም ጀምሮ ባለፉት ሁለት ዓመታት ከስድስት ወራቶች በራያ ቆቦ ከተማ፣ በወልዲያ፣ በመርሳ፣ በወርጌሳ፣ በውጫሌ፣ በሐይቅ፣ በላሊበላ፣ በሙጃ፣ በጋሸና፣ በኮን፣ በደላንታ፣ በአማራ ሳይንት፣ በመካነ ሰላም፣ በወግዲ፣ በወረኢሉ እንዲሁም በደሴና ኮምቦልቻ ብሎም በስም ባልተጠቀሱ የቤት አማራ ከተሞች ፋሽስቱ የብልጽግና አገዛዝ ወዳደር ጀነራሎች አለማቋረጥ ህዝቡን በያዳራሹ እየሰበሰቡ እባካችሁ ልጆቻቸውን ግቡ በሏቸው የሚል ተማጽኖ ዛሬም ተጠናክሮ ቀጥሏል። በጥቂት የነፍሰ ከፍና የቡድን መሳሪያዎች እንዲሁም በተበታተነ አደረጃጀት የተጀመረው የፋኖ ህልውና ትግሉ ዛሬ ላይ እስከ መካናይዝ ታጥቆና መሪ ድርጅት እስከ መፍጠር ደርሶ ከመካናይዝ እስከ ጀትና ድሮን የታጠቀውን የአገዛዞን የብልጽግናን ስርዓት የውድቀት ዋዜማ ላይ ዳርጎታል። በዚህ ዓለም አቀፉን ማህበረሰብ ሳይቀር ያስደመመው የፋኖ ቅዱስ የህልውና ትግል በሁለት ዓመት ከስድስት ራቶች አጭር በሚባል የትግል ጊዜ ውስጥ የብዙ ሚሊዮን ዶላር ግዙፍ ፕሮጀክቶችን አጥፎና አገር ሸጦ ውጊያ እያደረገ ያለውን የብልጽግናን አገዛዝ አሽመድ ምዶ በውድቀት ዋዜማ እንዲገኝ ባደረገበት ትግል ብዙ ሁነቶችም እየተስተናገዱ ይገኛሉ። በዚህም ለሀገር ሉዓላዊነት ለህዝብ ቅድሚያ ከመስጠት ይልቅ ለሆዳቸው አድረው ለሀገር አፍራሹ የብልጽግና አገዛዝ እያጎበደዱ የራሳቸውን ህዝብ ላይ ሞርተርና ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን ተጠቅመው ዘረ ማጥፋት እየፈጸሙ ያሉ ሴሰኛና ሙሰኛ ጀነራሎች የፋኖን ክንድ መቋቋም አቅቷቸው በተመሳሳይ ለሆዳቸው ያደሩ ምእመኖቻቸውን እያስጨፈጨፉ ያሉ የሃይማኖት አባቶችና ህዝብን በአዳራሽ አስገድደው እየሰበሰቡ ባካችሁ ልጆቻችሁ ግቡ በሏቸው እያሉም እየተማጸኑ ይገኛሉ። ስለሆነም ይላል የአፋባሃ ጦር፣ የአብይ አህመድ ዙፋን ጠባቂ ጀነራሎች ሆይ ዛሬም ጊዜው አረፈደምና በአዳራሽ አስገድዳችሁ ህዝብ እየሰበሰባችሁ ሁለት ዓመት ጨረሳችሁ ሶስተኛ ዓመት ልትደፍኑ የደረሳችሁበትን ተማጽኖ ወደ አምላካችሁ አብይ አህመድ በማዞር ያለው አልበቃ ብሎት ሌላ አዲስ ጦርነት ሊጀምርና ሌላ አልቂት ሊያመጣ ስለሆነ ስልጣኑን ለህዝብ እንዲያስረክብ ጫና እንድታደርጉ ልናስታውሳችሁ እንወዳለን። የአብይ አህመድን አገዛዝ በየትኛውን መንገድ ልታተርፉት እንደማትችሉ ተረድታችሁ፣ በተለየ አማራ ተወላጅና ሀገር ወዳድ የሆናችሁ የስርዓቱ ቅጥረኛ ጄኔራሎች ወደ ህዝብ መተኮስ አቁማችሁ ወደ እውነተኛው የህዝብ ተቋም ሽፋኑ እንድትቀላቀሉና እጅ እንድትሰጡም ጥሪ እናቀርባለን። በመጨረሻም እስከ መጨረሻ የነፍሳችን ህቅታ እንደምንታገላችሁና የጉዟችን መዳረሻ የአማራ ህዝብ የህልውና ትግል ድልና ነፃነት መሆኑን እየገለጸን እናንተም የመጨረሻውን ጥሪ ሰምታችሁ እየላካችሁ እንደምታስደመስሱትና እንደምታስማርኩት ሰራዊታችሁ ከመሆናችሁ በፊት ውግንናችሁን ለሀገር አፍራሽ ግለሰብ ሳይሆን ለሀገርና ለህዝብ ይሁን ስንል መልእክታችንን እናስተላልፋለን ሲል አፈባሃ ምስራቅ አማራ ቀጠና ሚሊክ ህዝብ መልእክቱን አስተላልፏል። አሁን በቀጥታ ከጦር ግንባር ወዳገኟቸው መረጃዎች አልፋለሁ። በቅድሚያም ሰበር ዜና ደርሶናል። ሰበር ዜና ሴቷ ካቢኔ በፋኖ እጅ ገባች። የአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ አጽያም ደጽዮን ኮር በቅርቡ ወደ ክፍለ ጦር በማደግ ገና ከጀምሩ በስሙ ታላላቅ ታሪኮችን እያስመዘገበ የሚገኘው ጀግናው የራስ አበበ አረጋይ ክፍለ ጦር በሰራው ልዩ የከተማ ውስጥ ኦፕሬሽን የእንሳር ወረዳ የሴቶች ጉዳይ ኃላፊ የሆነችው ወይዘሮ ሰብለ ድንቁ አጣምሬን እሁድ ለሰኞ አጥቢያ ጥቅምት 24 ቀን 2018 ዓም ከሌሊቱ አምስት ሰዓት ላይ በአንድ የዓመቱ አንደኛ አየር ወለድ ክፍለ ጦር እቅፍ ውስጥ በምትገኘው ለሚ ከተማ ድረስ ዘልቀው የገቡት የራስ አበባ አረጋይ አናብስቶች ከመኖሪያ ቤቷ ከበርካታ የብልጽግና ሰነዶችና ዶክመንቶች ጋር በቁጥጥር ስር መዋላቸውን ክፍለ ጦሩ አስታወቀ። ወይዘሮ ሰብለ ድንቁ ከክፍለ ጦሩ አመራሮች ጋር በነበረው ቆይታ የብልጽግና አመራር ነች ተብዬ በራስ አበባ አረጋይ ክፍለ ጦር በቁጥጥር ስር ውያለው በማለት ፋኖ እያደረገ ያለውን የህሉና ትግልም በምክንያት ፍትሐዊ ነው ስትል ዝርዝር ሀሳቦች ሰዎችን አንስታለች። የወረዳው የሴቶች ጉዳይ ኃላፊ የሆነችው ወይዘሮ ሰብለም አክላም እንደገለጸችው ከደም አፍሳሹ የብልጽግና ስርዓት ጋር በማወቅም ሆነ ባለማወቅ በመስራቴ ታላቅ ጸጸት እየተሰማኝ ሲሆን በቆይታዬ በሰራው ስህተት የበደልኩትን ህዝብ ይቅርታ እጠይቃለሁ ብላለች። የብልጽግናዋ ንግስት በሚል በአንድ መድረክ ላይ በአረጋ ከበደ የተሞገሰችው ይህች ሴት በመጨረሻ መልእክቷን እንደተናገረችው እኔን ያየህ ተቀጣ ያለች ሲሆን ከአገዛዙ ጋር አብረው የተሰለፉ የሥራ ባልደረቦቿንም ከቻሉ ወደ ጀግናው ፋኖ እንዲቀላቀሉ፣ ካልቻሉ አርፈው በቤታቸው እንዲቀመጡ ስትል ጓዳዊ መልእክቷንም አስተላልፋል ከባለሥልጣኗ ከሴት ካቢኔዋ ጋር የተደረገውን ቆይታ በጥቂቱ ተመልክተን እንመለስ። ከየት ነው የመጣሽ? ከንሳር ወረዳ። ምን ነበር የሥራ ዘርፍሽ? የሴቶች ጉዳይ። የሴቶች ጉዳይ ኃላፊ ማለት ነው? አዎ። በራስ አበባ ራጋ ክፍለ ጦር እንዴት ልትያቻለሽ? የብልጽግና አመራር ነች ተብዬ። የፋኖ ትግል ፍትሐዊ አይደለም ብለሽ ታስቢያለሽ? አላስብም፣ ፍትሐዊ ነው። ፍትሐዊ ነው ካልሽ እንዴት? ፍትሐዊ መሆኑ ፋኖ ለእናት ሀገሩ ለኢትዮጵያም ጭምር ሆኖ ለአማራ ክልል በሙሉ ለተጎዱት፣ ለተፈናቀሉት ዘመዶቻችን ደም ለፈሰሰ ምንም ምንም ላያረጉት ሴት ልጅ እየታረደ ሆዷ እየተሰነጠቀ እንት ላሉት ትግል ስለወጣ ትክክለኛ የፋኖ አመራር ደግፈዋል። የደም አፍሳሹ የብልጽግና ስርዓት በአማራ ሕዝብ ላይ አውጆ የአማራን ሕዝብ እየጨፈጨፈ ይገኛል። አንቺስ እንዴት የዚህ አገዛዙ ስርዓት ተባባሪ ልትሆኚ ቻልሽ? ያው የብልጽግና መሪ ስለሆነ ሰዎችን እህዝቦችን ማን ሴቶችን እየሰበሰብ እያስተባበር ይሄ አልገባንም ነበርና አልገባኝም፣ ጥፋት መሆኑን አልገባኝም። ስለዚህ ጥፋቴ ስለሆነ አላወኩትም። ይሄ ላይ ገብቻለሁ፣ ሴቶችን እያወያየሁ ወደዚህ ገብቻለሁ። ግን አሁን ደግሞ የፋኖን ጥራትና ጥንካሬ ስላየሁ ከዚህ መጥፎ ድርጊት ይወጣለ። ልክ በፋኖን እንዴት ያልሽ? ምን ተሰማሽ? ፋኖስ ከያዘሽ በኋላ ያደረገሽ እንክብካቤ እንዴት ነበር? ምን መልኩ ያዘዋለሽ? ፋኖ እንደተያዝሽ አላወቅኩም ነበረ። ያው በሩ የሆነ ሲገነጠል እንትን ፈሸኔ ያለበኛ በእኛ ጋር ቅርብ ነው እና ግን ፋኖ ጫካ ስላለ አይመጣም ብለን ምን እንደመደመው እየተሾላለከ ግን ይገባል። ስለዚህ እነሱ ናቸው ብዬ በጣም ደንግጬ ነበረ። ግን ፋኖዎች ሳያቸው ራሱ በጣም እውነት ነው፣ ምንም አልደነገጥኩም። ያው ድንጋጤም ግን አለ። አንከባክበው ነው በልብስ ሽልበሽ ጫማሽን አድርጊ ብለው ነው ባለቤቴም ነበረ አብረ ተነሳ ብለው አሳዝነውት፣ እውነቴን ነው። በጣም ፋኑ አዛይ ነውና ተመለስ ብለው እሱን መለሱት። ደግሞ ባለቤቴ ደም ብዛት አለበት ይሞታል ብዬ ነው ያሰቡት። እኔ እንደ ስራዬ በእኔ ስራ ሱ ምን አገባው። ስለዚህ እሱን መልሰውታል። በጣም አመሰግናለሁ። መንገዱንም እየመሩኝ እያበሩ እንትኑንም መሰላሉን ስንወርድ ቀስ ብያልሽ እያንከባከቡኝ እያሳረፉኝ። ነው እና በዚህ በኩል በጣም ታላቅ ምስጋና አለ። ከየት ነበረ የያዘሽ? ፋኖ ካውቀለው ቀበሌ። ፋኖን ከአማራ ሕዝብ ለመነጠል ያገዛዙ እየተጠቀምባቸው ያለ የአደረጃጀት ስልቶች አሉና እና ይህንን እንደመሪ ወይም የሴቶች ጉዳይ ኮሚቴ ኃላፊ እንደመሆንሽ እንዴት ነበር የምትጠቀምባቸው ስልቶች ወደ ወጣቱ ወይም ወደ ሴቶች

እሺ ለብልጽግና ሽማምንቶች፣ ለባንዳ ምንሻዎች፣ ለአድማ ብተናና ለስራ ባልደረቦች መልዕክት በስተ መጨረሻ የምታስተላልፍ ይካል ይሄ አያወጣችሁምና ወይም አርፋችሁ ተቀመጡ፣ ወይም ወደ ፋኖ ተቀላቀሉ። ከዚህ ድርጊቱ እኔ ላይ እየተቀጣ እና ፋኖ ተቀመጣ ይሄ ብልጽግና ስርዓት ውስጥ እንግዲህ ፋኖ ጽንፈኛ ዘራፊ ቡድን ሌባ የሚል መመሪያዎችን እያወረደ ህዝቡን ያወያያል። እንግዲህ ብልጽግና በየቦታው በየደረጃው ማለት ነው። አሁን ከህዝቡ ልብ ውስጥ ያለው የትኛው እውነታ ነው እንግዲህ መሬት ላይ ያለው የሚለውን እስኪ ዘርዘር አድርገሽ ትገልጽልናለሽ? አሁን በአሁኑ ወቅት ማለት ነው በብልጽግና ውስጥ አዎ፣ ብልጽግና ያሸንፋል ነው የሚባለው እና ብልጽግና እንደሚያሸንፍና ፋኖ እንደሌባ እንደ ወስላታ ነው የሚቆጠረው ግን አሁን ደግሞ እኔ በምሰማውና አንተ በማየው ካኑ ብዙዎችም እየገደለና ከሱ አንድ ሁለት ቢሞቱ ነው እንዳለ፣ መንትኖቹ ናቸው የሚያልቁት፣ መከላከያዎቹ እና ስለዚህ አሁን ይሄ ብልጽግና እንዳለ እያፈሰ የሰው ልጅ የደሃ ልጅ እያመጣ እያስጨረሰ ነው ያለው። እኔ በበኩሌ ህዝቡም ደግሞ ትርታውን አታውቀውም፣ እየፈራም ነው ያለው እናት የሆዱን ማውጣት አይችልም። ስለዚህ ምን ማድረግ ስለማይችል በሱ ዝም ስለሆነ አሁን ዝምታ ወርቅ ነው። ምንም አይደረግም። አሁንም ፋኖ ብዙዎችን ፋኖ አይሞቱ። ፋኖ ጅግና ነው። የብልጽግና ግን እሬሳ፣ ምንም ይኸው እየወደቀ ነው ያለው እና ፋኖ እንደሚያሸንፍ ነው በኔ ባስተያየታ፣ ግን የህዝቡን አላው እሺ፣ እናመሰግናለን። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። ወገልጤና ከተማ ውስጥ በነበረ የብልጽግና ወታደራዊ ካምፕ ላይ በተፈጸመ የሰርጎ ገብ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ታወቀ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቆኮር ጽናት ክፍለ ጦር በዛሬው ዕለት ወገል ጤና ከተማ ውስጥ በነበረ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ካምፕ ድረስ ዘልቀው በመግባት በርካታ ወታደሮችን ሙትና ቁስለኛ ማድረጋቸውን በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ሕዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። በዛሬው ጥቃት በርካታ የብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ከመደረጋቸው በተጨማሪም በርካታ መሳሪያ ችን በምርኮ ተይዘዋል። ከዚህ ውጊያ ጋር በተያያዘ ዝርዝር የቁጥር መረጃዎች ሲደርሱን ወደ እናንተ የምናደርስ ይሆናል። ይህ በእንዲህ እንዳለ ንስር በለሳ ቅጣው እጅጉ ክፍለ ጦር ቆላ ሐሙስ ከተማ ላይ የብልጽግናን ምሽግ በመደርመስ በርካታ የብልጽግናን አገልጋዮች ደመሰሰ። በትላንትና ዕለት ለዛሬ አጥቢያ ከንጋቱ 10 ሰዓት ላይ የዳግማዊ ቴሮስ ኮር አንዱ አካል የሆነው ንስር በለሳ ቅጣው እጅጉ ክፍለ ጦር ከጓሃላ በቅርብ ርቀት ላይ ከምትገኘው ቆላ ሙሲክ ከተማ ላይ ሰፍሮ የሚገኘውን የብልጽግና ሰራዊት ጋር ለአምስት ሰዓት ያክል የወሰደ አውደ ውጊያ በማካሄድ በርካታ ገድሎ በርካቶችንም አክስሎ በምርኮ የሚሊሻ አባላትንም ገቢ አድርጎ ውጊያውን በበላይነት አጠናቋል ተብሏል። ንስሮቹ ሶስት የብልጽግና ኮንክሪት ምሽጎችን በመሰባበር የብልጽግና ኃይልን ለቅሶ በለቅሶ ከማድረጋቸውም በላይ የብልጽግና ብልጽግና ኃይል ሲጠቀምበት የነበረውን ወታደራዊ ቁሳቁሶች የሎጂስቲክ አቅርቦቶችንም መማረክ መቻላቸውም ተገልጿል። በዚህ ውጊያ እንደ ስማቸው ከፍ ብለው የበረሩት ንስሮቹ እስከ ጠዋቱ ሶስት ሰዓት ተኩል ድረስ ከተማዋን በቁጥጥር ስራቸው አድርገው የቆዩ ሲሆን የብልጽግና ኃይል አስከሬኑንና ቁስለኛውን ለቃቅሞ ለመውጣት አውደ ውጊያው ከተደረገበት በ20 ኪሎ ሜትር ርቀት ላይ ከምትገኘው ጎኋላ ከተማ ተጨማሪ ኃይል ይዞ በመንቀ ሲንቀሳቀሱ ወታደራዊ ጥበብን በመጠቀም የፋኖ ኃይሎች ከተማዋን ለቀው እንደወጡም የክፍለ ጦሩ ቃል አቀባይ ለሚዲያችን ገልጿል። በዚህ ውጊያ የፋኖ ኃይሎች ካገኙት ድሎች መካከልም 18 የመከላከያ አባላት ወደ ላይኛው ሲሸኙ፣ ሰባት የሚሊሻ አባላትም እንዲሁ ተሸኝተዋል። አምስት የሚሊሻ አባላት እስከነ ሙሉ ትጥቃቸው ተማርከዋል፣ አሁንም በክፍለ ጦሩ ቁጥጥር ስር ይገኛሉ። በመጨረሻም የብልጽግና ኃይል በመላው የበለሳ አካባቢዎች ጠራርገን ለማስወጣት ሙሉ ለሙሉ ለመደምሰስ ወታደራዊ ግዳጅ አጠናክረን እንቀጥላለን ሲሉም የክፍለ ጦሩ ቃል አቀባይ ጨምረው ለሚዲያችን ገልጸዋል። እዚሁ ጎንደር ላይ ስንቆይ ሰባተኛ ቀኑን ያስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድልን ማግኘት ተችሎበታል። በልዩ ወታደራዊ ኦፕሬሽን ከአጸደ ማርያምና ሻውራ ከተማ መሽግ የነበረው 66ተኛና 62ኛ ክፍለ ጦር የአገዛዙ ሰራዊት ተስቦ ተስቦ በአንድ የሞት ወረዳ ከገባ ሰባተኛ ቀኑን አስቆጥረዋል። አልሞት ባይ ተጋዳይ ገባበት መውጣት ሲያቀተው ባለበት ቦታ ሆኖ ፎቶ እየነሳ ጭራሽ አጸዳሁኝ ማረኩኝ በተንኳቸው እያለ በየሚዲያው መቀባጠሩም እየታየ ነው። ሆኖም ግን እንዲህ እያለ የማፊያ የሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦርና ከኮሩቶር ዋሪ የተውጣጡ የፋኖ ነበልባል ሰራዊት ወደ አጸደ ማርያም የመሸገውን ጥምር የወንበዴ ስብስብ ሙትና ቁስለኛ አድርገው ከከተማዋ ማስወጣት ሲችሉ፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳይ ሰዓት ማስከባ ውስጥ የገባው የአገዛዙ ቡድንንም ሲያበራዩ ቶለዋል። ይህ በእንዲህ እንዳለ ከትላንት ጥቅምት 23 2018 ዓ ም ከሰዓት ጀምሮ እስከ ጥቅምት 24 ከጠዋቱ አራት ሰዓት ድረስ ይህንን መግቢያና መውጫ ያጣው የአገዛዙ ጥምር ሰራዊት ወደ መጣበት ለመሸሽ ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም በአይበገሬዎቹ የአማራ የቁርጥ ቀን ልጆች አድዋ ክፍለ ጦር ከመይሳው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መግቢያ መውጫውን አሳጥተው ትውለዋል። ሌሊቱን በሙሉ ሲኳትን አድሮም መውጫ በር ሲያመቻች ቢያድርም አነጋጉም በተከፈተበት መብረቅ ጥቃት ሙትና ቁስለኛ እየሆነ እየተዝረከረከ የያዘውን ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግሬ አውጪኝ ብሎ ፈርጥጦም ሻው ሸዋራ ከተማ ከመሸገበት ምሽግ ዳግም ሊገባ ችሏል። የአገዛዙ ኃይል ወደ ሸዋውራ ለመግባት በነበረው የኋሊት ሩጫ ላይ በተከፈተበት ተኩስም 18 ሙት ሲመዘገብ 24 ቆስለኛም ተመዝግበዋል። እናም ሲጓዝበት የነበረው ሁለት ኦራልና አንድ አምፖላንስ ቦዲያቸው ሙሉ በሙሉም ሊጎዳ ይችላል ተብሏል። ሌላኛው ሁለተኛው ደውጊያ ሁለቱ የካራ ማራና የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ከለ ከቦታው እንዳደረሱን በምዕራብ ጎንደር መተማ ወረዳ መተማ ከተማ የተደረገው አውደ ውጊያ አመርቂ ድልንም አስገኝቷል። ለፋን ነው አናበስቶቹ መይሰው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድ ናም አጣና ዋሴ ክፍለ ጦር ተካ ብርጌድ ጋር በመጣመር በትላንትና ሁለት አመሻሹን 12 ሰዓት ጀምሮ የብልጽግና ኃይል ወደ መሸገበት መተማ ከተማ ተወርውረው በመግባት እስከ ሌሊት 6 ሰዓት ድረስ ሲፋለሙ ታድረው በዚህ ልዩ የማታ ኦፕሬሽን የአገዛዙ ማፊያ ቡድን ክፉኛ መውጫ መግቢያ አቶ የብልጽግናው አመራርም በየስ ቻው ተደብቆ ሲሸበር እንዲሁም በከባዱ በትርምስ ከፍተኛ ጉዳት ሲደርስበት ማምሽተዋል። በዚህ የጣምራይ ሌሊት ልዩ ኦፕሬሽንም 12 ሙት ሲመዘገብ 21 ቁስለኛም ተመዝግበዋል። ዘገባ አልፋለሁ። የአብይ አህመድ የባንዳ ፍርጃና የእሳቸው የትዳር ፍጅም ከትላንት በስቲያ አብይ አህመድ እና ኢሳያስ አፈወርቄ በአንድ ቆርኪ ገላችንን ካልታጠብን ሲሉ ነበር። እኛ ፍቅር በፍቅር ሆነናል ብለውም አውጀው ነበር። ጥቂት የነቁ ሰዎች እረብ ህግ አሉ የመርህ ጥያቄም ሲያነሱ ቆዩ። ኢሳያስና አብይ ፖለቲካዊ ጋብቻ ያልተቀደሰ መሆኑንም አስረዱ። በሰዓቱም ሰሚ ያልነበራቸውም የለውጡ ሰሞን ከሻቢያ ጋር ያለውን ግልጽነት የጎደለውን ግንኙነት የተቹ ሰዎች ተወገዙ። የሞገቱ ሰዎች ለውጡ የመጣ ባቸውም ተባሉ። ትላንት የትግራይ ጦርነት ሲቀሰቀስ ሻቢያ ጦሩን ይዞ ወደ ሉዓላዊ ግዛታችን ገባ። በአብይ አህመድ ፈቃድ፣ በአብይ አህመድ ደሞዝ ከፋይነት የእርስ በእርሱ ጦርነት እሳት ሲነድበት ሻቢያ ነዳጅ አርከፈከፈ። በገዛ ሀገራችን ተጋብዞ የገባው የኤርትራ ሰራዊት ወገኖቻችንን ፈጃቸው። ሻቢያ የሚባል የሁልጊዜ ባለጋራችን የኖረ ቂሙን ለመወጣት ዜጎቻችንን ፈጀ። ደም የማፍሰስ አምሮቱንም ተወጣ። በሰዓቱ ያኔ ይህ ነገር ልክ አይደለም ያሉ አስተዋዮች ነበሩ። ታሪክ ይወቅሰናል ብለው የተከራከሩም ነበሩ። ሰሚ አላገኙም እንጂ እንደ ሀገር ጠልም ተቆጠሩ፣ ባንዳ ተባሉ። ዛሬ ደግሞ ሁሉ ነገር ተቀየረ። አብይ አህመድ ከኢሳያስ ጋር የመሰረቱትን ትዳር አፈረሱ። ዛሬ ደግሞ ከኤርትራ ጋር ጦር አውርደን እንዋጋ እየተባባሉ ነው። በጥቂት ዓመታት ውስጥ ኢሳያስን እንደ ወዳጅ ከመቁጠር አልፎ እንደ ጠላት ተፈረጀ። ዛሬም ይህ ነገር አገር ይጎዳል፣ ዲፕሎማሲያችንን ገደል ይከታል ተከተዋል። አገራችን ሌላ ጦርነት መሸከም አትችልም የሚሉም አሉ። እኚህ ወገኖች እንደ ጠላት፣ እንደ ባንዳ ዛሬ ላይም እየተፈረጁ ነው። በተለይ አማራውና ትግሬው እንደ ባንዳ እየታየ ነው። ምክንያቱም ደግሞ ከኤርትራ ጋር አልዋጋም በማለቱ ነው። የመንግስት ደጋፊዎች ነን ለሚሉ፣ በአሰብ ሰበብ በአገር ፍቅር እየነደድን ነው ለሚሉ ሰዎች ትላንትን ማስታወስ ያስፈልጋል። ምንም እንኳን ጠቅላይ ሚኒስትሩ በፓርላማ ቀርቦ ሾርት ሚሞሪዎች ናችሁ ቢለንም ትላንት አይናችን ስር የተደረገውን ማስታወስ አይሳ ከትላንት በስቲያ ከኢሳያስ ጋር የነበረው ግንኙነት በሕግ ይመራ መርህ ይኑረው ያሉ ሰዎች እንደ ባንዳ ይታዩ ነበር። ትላንት ሻቢያን ጋብዞ ዜጎችን ማስወጋት ልክ አይደለም ያሉ ሰዎች እንደ ባንዳም ተቆጥረው ነበር። ዛሬ ከኤርትራ ጋር መዋጋት አያስፈልግም የሚሉም እንደ ባንዳ እየተቆጠሩ ነው። ይህ መንገድ የት ያደርሳል? በትላንትና በዛሬው መካከል ያለው ልዩነት ምንድን ነው? ኢሳይያስ ብሔራዊ ጠላት ነው ያሉ ሰዎች እንደ ባንዳ ሲቆጠሩ ተገኝተዋል ከኤርትራ ጋር መዋጋት አያስፈልግም ያሉትን የኢሳያስ ተላላኪ ማለትስ ያስኬዳለይ አብይ አህመድ ሲፈልጉ ባንዳ አብይ አህመድ ሲፈልጉ ደግሞ ጋብቻም ያስኬዳለይ አብይ አህመድ በፓርላማ ቀርበው ከኢሳያስ ጋር ከኤርትራ ጋር የሚሰሩ ኃይሎችን ባንዳ ሲሉ ሳምንት አልሞላቸው ታዲያ አብይ አህመድ ከአመታት በፊት እንዲህ ሲሉንም ነበር ኢሳያስ ባይኖር ኤርትራ ባትኖር ህወሓት አሸንፎ ነበር ሲሉም ተደምጠው ነበር ይሄ እንዴት ተዘነጋቸውም? ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይህ ነገር በጠቅላይ ሚኒስተሩ ብቻ አላበቃም። በርካታ የኢትዮጵያ የጦር ጀነራሎች ጀነራል ጀነራል አባውን ጨምሮ ኤርትራ ባትኖር እንደሚሸነፉ ሲናገሩ ቆይተዋል። ረንዳውም የኤርትራ ጉዳይ የእኛም ጉዳይ ነው ከእንግዲህ ኤርትራ ማለት እኛንን ሲሉሆንም እንደነበረ ዘንግተውታል። ሺ ከፍለናል፣ እንደ ኤርትራ ሰራዊት ሺ ከፍለናል። ከዚህ በኋላ የኤርትራ ችግር የእኛ ችግር ነው። ችግር የኤርትራ ችግር እነዚህ ናቸው። እንግዲህ ዛሬ ላይ አማራውንና ኤርትራን አንዋጋም፣ አሰብ ከመጣም በዲፕሎማሲ ብቻ ነው መምጣት ያለበት፣ ጦርነት አያስፈልግም የሚለውን አካል በአንድ አያሉ የሚጠሩት። ከዚህም አልፈው የኤርትራውን ጀኔራል ጀኔራል ፊልጶስን፣ የኤርትራ የታማዦርሹም ጀኔራል ፊልጶስ አባታችን ነው፣ መካሪያችን ዘካሪያችን ነው ሲሉ የሰነበቱ ናቸው። ይበልጥም ደግሞ

እንግዲህ እነዚህ ናቸው። ሌላውን ኢትዮጵያዊ በባንዳነት የሚከሱት። በነገራችን ላይ አሁን በሚደርሰን መረጃ መሰረት ደግሞ የኤርትራ የታማዦር ሹም ጀነራል ፊልጶስ አባታችን ነው መካሪያችን ዘካሪያችን ነው አዛዣችን ነው ብሎ ያለው ከፍተኛ የኦህዴድ ጀነራል ጀነራል መሰለ መሰረት ተገኝ ከቦታው መነሳቱንም አረጋግጠናል። ሲዝናናበት ከነበረው ከግሎባል ሆቴል ይዘውት ቤቱን ሊፈትሹ እየሄዱ መሆኑንም አረጋግጠናል። አስቀድሞ በቤተሰቡ አስወጥቶ ይጠቀምበት የነበረውን ሲም ካርድ ና ሳተላይት ስልኩን በተጨማሪም ቤት ውስጥ የተወውን ማንኛውም ነገር እንዲያጸዱ በጓደኛው ስልክ ለቤተሰቦቹ ለሚስቱ፣ ወንድሞቹ በቀጥታ ስልክ ደውሎ መልእክት በአስቸኳይ አስተላልፎ እንደነበረም የመረጃ ምንጮቻችን ለሚዲያችን ተናግረዋል። አድማጭ ተመልካቾች፣ ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላል። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።